አሰላሙ አሌይኩም ወረህመቱላሂ በረካቱ። አህላን ሳህላን ያአበናት መድኃኒቱ እንግዲህ ይሄ ነው እያችሁት፣ ይሄ ነው በጣም ነው። ለውጥ ለውጥ ለውጥ ያየሁበት፣ እያችሁት የለለ ቪታሚን የለም። እነዚህን ከነ ምድሪያሽ እነ ቫይታሚን ዲ እኛ ወላሂ ችግራችን የሚመስለኝ ማለት ነው። እኔ ያው ታውቃላችሁ ላላ ናት አደል ለፎሎደ ለምን አይደለም፣ ለእናንተ የጠቅማችኋል ብዬ ነው። በጣም ለውጥ ለውጥ ለውጥ ለውጥ አሳይቶኛል ወላሂ። ላዚም እግሬን እየደነዘዘ ነበር፣ በተለይ ሮመዳን ላይ ጀምሮ እንግዲህ ያችን መስጊድ ሄዶ ያችን የምቆምባት ስራ አልሰራሁበት የሮመዳን ስራ እኔ እንግዲህ ቤት ነኝ። እናንተስ ማለሽ አረቤት የምትሰራ የመዳም ቅመም አርባው ሽሪን ሳቁ ማለት ነው። እኔ ምንድን ነው የምን እጥረት ይመስላችኋል? እኛ ተመጣጣይ ምግብ ስለማንበላ የፀሀይ ብርሃን ፀሐይ ስለማያገኘን የቪታሚናት እጥረት ነው እንደዚህ ያደረገን ማለት ነው። ዶክተሩ ላ ይህንን ያዘዘልኝ ማለት ነው። ግን ተመርመሪ ብሎኛል። እንገራችሁ መመርመሩ ኸይር ነው። አሁን አንዷ ማታ እንድትህታችን በውስጥ ገብታ ቲክቶክ ላይ አልመለስኩም ብዙዎቹን፣ የእሷን ብቻ መለስኩላትና ምን አለችኝ? ወላሂ ሁለት ሺ ሪያል ወላሂ ሁለት ሺ ሪያል ዚነት የሚል ኮሜንት ላይ ካያቸው ሁለት ሺ ሪያል ነው አለች ያወጣሁት፣ ለመድሀኒት ብቻ ሰባት መቶ ሪያል አለች። ተመልከቱ። ችግሩ ዶክተሮች ወይ በሽታችሁና ያገኙላችሁ፣ ግን ቪታሚናት ነው አለች። ያዘዘልኝ ብዙ አላሻለኝም ማለች። እኔ ግን በጣም በጣም ወላሂ ላዚም በጣም ነው ለውጥ ያየሁበት። እስከ ወገቤ ድረስ ጀምሮኝ ነበረ። ወገቤ ድርቅ ስነሳ ቁጭ ብዬ ብዙ ስነሳ ድርቅ ታውቃላችሁ። እኔ ወገብ በሽታ ላቀ የእግር በሽታ እንደ ወላሂ ላዚም ዘንድሮ ሱብሀናላህ አልሀምዱሊላ ስ በጣም ለውጣለኝ። አሁን እግሬ ራሱ ሽፍቱ እግሬ እኔ ወዝኔ ትልቅ አይደለም። ያኔ ወፍራም አይደለሁም፣ ያው እንግዲህ የሚያገኝ አገኛለሁ ወፍራም አይደለሁም። እግሬ እየከበደኝ ሄደ። ከመደንዘዙ እና ከበሽ ከማታመሙ እስከ ባቴ ድረስ እስከ ወገቤ ድረስ ነበረ እያመመኝ የነበረው ዶክተሩ እንደዚህ ልጆችን ሸኝቼ አንዳንድ ጊዜ እንቀሳቀሳለሁ ማለት ነው፣ ሪያዳ እንቀሳቀሳለሁኝ መምሻ ጋ። ከዛ ወደ ሴደል እያናህድ ገባሁና እኔ ልገዛ የነበረው ካሁን በፊትም ስለወሰድኩት ዚንግ ማግንዜም አልሞም ገዛሁና ሰላሳ ሶስት ሪያል አለኝ እሺ ከፈልኩና ከገዛ በኋላ እንደው ዶክተር አልኩት፣ እግሬን በጣም አሞኝ ነበረ ተንቀሳቅሼ እግሬን ያዘኝ። ገባችው እንደዚህ እንደዚህ እያደረገኝ ነው፣ እንደ መደንዘዝም ይለኛል። ምና አልሞኸም ወሰፍኩለት ገባው። ይሄ አለኝ የቪታሚናት እጥረት ነው። እንደውም ይሄንን መልሽና አለኝ። ወላ ላዚም አላህ ይስጠው እንደ መስሬ ነው። ይሄንን መልሽ እና ይህንን መድኃኒት እንትን አለልኝ ማለት ነው። ስንት ነው ስለው ከመቶ ብር ወላሂ የመለሰልኝ አስራ አንድ ብር ይሁን አስር ብር ከሀያ አምስት እንደዚህ ነገር ነው፣ ብቻ የመለሰልኝ በቃ ዘጠና ብር። በሉ ዘጠና ሪያል ነው የገዛሁት ለሁለት ወር። አያችሁት፣ ለሁለት ወር ነው ይሄ። አሁን ለሁለት ወር ኪኒን አይደለም፣ እንደዚህ የምትበሉት በውሃ የምትወስዱት አይደለም፣ ሙሙት ይላል አያችሁት። ምሙት ይላል ውስጡ ማለት ነው። እንደዚህ አፋችሁ ላይ አድርጋችሁት ራሱ እየሟሟ ትንሽ ትንሽ ነው የምትወስዱት። ግን ከምግብ በኋላ ነው ያለኝ ስትወስጅ፣ ከምግብ በኋላ በጣም ቆንጆ። እኔ ወላሂ ወላሂ ወላሂ በጣም ለውጥ አየሁበት። በጣም አላህ። መጨረሻውን ግን የቪታሚና ተጥረት እንደሆነ ተረዳሁ። በቃ አሁን ያለው ግን ተመርመር ያለኝ ሐኪም ቤት ሂደሽ ተመርመሪ። አረ ሁለት ነገሮች ጽፎልኛል በቁራጭ ወረቀት፣ ሁለት ነገሮች ይሄንን ተመርመሪ ብሎ እንትን ብሎኛል ሰጥቶኛል፣ የዚህና የዚህም ብሎ። እስኪ ቆይ ወረቀቷም እንግዲህ የት እንዳረኳት ረስቻታለሁኝ፣ ግን እመረመራለሁ። ለማንኛውም የቪታሚን እጥረት እንደሆነ በቃ ተረድቻለሁ ማለት ነው። አልሐምዱሊላህ እና ተጠንቀቁ ራሳችሁን ጠብቁ። የእኛ ችግራችን የአንደኛ የፀሀይ ብርሃን አናገኘም፣ የተመጣጠነ ምግብ አንወስድም። ከሱኮ ነው ችግሩ። እስኪ ጸጉራችን አብዛኛውን አሁን እኔ ጸጉሬ መውደቁን አቁሟል። በፊት አሁን በቁመቱ ነበረ አሁንም በቁመት ነው። ይሄ ስብርብር የሚለው ነገር የለም። ግን እኔ ቪታሚናት ትወስዳለሁ እንደዚህ አሁን ይሄ ያው የለለ ቪታሚናት የለም። አያችሁት? ልብ በሉ። በጣም ቆንጆ ነው። በቃ ይሄን ነውና በዚህ አስገዙ። ዘጠና ሪያል ነው። ዘጠና አዎ ዘጠና ሪያል ወጥ ከራሳችሁ ይበልጣል። የራሳችሁን ጉዳዱ ራሳችሁን ካርሞ ወላ ላዚ ምን ያወቅኩት ነገር ቢኖር በቃ እግርመም እንደ ግርመም ስቃይ ስቃይ የለም፣ እኔ እንደተረዳሁት። ለነገሩ ሁሉንም ነገር ስብሃና አላ፣ አይ ነገር ቢይዘን ወይ እንደ ራስመም ወይ እንደ ሆዲመም ወይ እንደ አይንመም እንለ ሁሉንም አያዘናላ። ጤና ይስጠን። እንደ ጤና የሚጣፍጥ ነገር የለም። ጤና ከሆን ሁሉም ነገር ይስተካከላል። ጤና ግን ከጎደለ ማንም ለማን የለም። በአሁኑ ጊዜ ቤተሰብሽም ገንዘብ ገንዘብሽን እንጂ አንቺን አይፈልጉም። ጤናሽ አይጓደል። ማንም ሰው እንኳን ለልጆችሽ ትከብጃለሽ፣ እንኳን ሌላ ቀር፣ እንኳን ለሌላ ሰው ለልጆችሽ እና ይሄ ነው። አያችሁት? አሁን እኔ እንግዲህ የወሰድኩትን አያችሁት፣ በጣም ጎሏል። በቃ በጣም ነው ለውጥ ያየሁት። አልሐምዱሊላህ፣ ማሻአላህ፣ ተባረከላህ አልሐምዱላ፣ መጨረሻ ነው አላህ ያሳምረው። ግን መረመርና ይሄን መድኃኒት አሳየውና በጣም ለውጥ ያሳየኝ ይሄ ነው ብዬ ከመርምሬ። እነሱ ስትሄዱ ችግሩ ብር እንዲወጣ የለለ በሽታ የለለውን ሁሉ ነው ምርመራ የሚያደርጉት። አሁን እንግዲህ እሷ 2000 ሪያል ነው አጥፍቼ የመጣሁት አለች። መድኃኒቱ ብቻ ላይ 700 ሪያል። ማታ ነው ማታ ነው የተላላክ ነው እንግዲህ አስበው እና አብሽሮ አይዟችሁ አለ፣ ያሽራችሁ ሁላችንንም አለ። ወላ ጤና ይስጥ ወላ ላ እንደ ጤና እግር በተለይ ወይኔ ወይኔ ወይኔ እንግዲህ ያስቡት። ስራ ላይ አይደለሁም ቤት ነኝ፣ ግን እንደት ነበር ያሰቃየኝ መሰላችሁ? መንቀሳቀስ በእኔ መንገድ መውደድ እግሬን ሲይዘኝ አስቡ። እኔ እግር መንገድ በጣም እወዳለሁ።